ሰላም እንደምናረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። ኢህአፓ ጥያቄ የመጠየቅ ዕድል አላገኘሁም በሚል ጠቅላይ ሚኒስትር አብይ አህመድ አዘጋጅተውት ከነበረው የተቃዋሚ ፖለቲካ መሪዎች ስብሰባ መውጣቱ ተገለጸ። የብልጽግና ፕሬዚዳንት ጠቅላይ ሚኒስትር አብይ አህመድ ዛሬ ረቡዕ ቀን ረቡዕ ሁ ሰኔ 11 ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ሲወያዩ እንዳረፈዱ መረጃዎች ያሳያሉ። ፓርቲዎቹ እያንዳንዳቸው አራት ተወካዮችን በውይይቱ እንዲያሳትፉ ዕድል ተሰጥቷቸዋለም ተብሏል። በሌላ በኩል ግብዣውን ያልተቀበሉ፣ በውይይቱም ያልተሳተፉ ፓርቲዎች መኖራቸውም የሚታወቅ ነው። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢሕአፓ ጥያቄ መጠየቅ ዕድል አላገኘውም፣ በሌሎች ፓርቲዎች የቀረቡ ጥያቄዎችም መሠረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸውን ምንጮች አስታውቋል ጠቅላይ ሚኒስትር ዐቢይ አሕመድ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ያሉትን ውይይት ዛሬ ማድረጋቸውን አስታውቋል ወንጀለኞችን በመመርመር ላይ ያለ መርማሪ በምርመራ ላይ እያለ ከግድያ ወንጀል በስተቀር ለሚፈጸመው የወንጀል ድርጊት የወንጀል ክስ እንዳይቀርብበት የሚያደርገው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የመርማሪዎችን የወንጀል ጥያቄነት ያጠበበ የሚል ጥያቄ የተነሳበትን ረቂቅ አዋጅ በአብላጫ ድምፅ በትናንትና ዕለት ማጽደቁ ተሰምቷል። የሕዝብ ተወካዮች ምክር ቤት በወንጀል ጥፋት የተገኘ ንብረት እና ህጋዊ በማስመሰልን እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ያቀረበውን ረቂቅ አዋጅ በሶስት ተቃውሞ እና በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በዚህ አዋጅ መሰረት መሰል ወንጀለኞችን ለመመርመር የተመደበ ሰው በስራ ላይ ያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ በፓርላማው ጥያቄ አስነስቷል። ይህ ድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን፣ የመብት ተሟጓጆችን፣ ጋዜጠኞችን እና ነጋዴዎችን ለማጥቃት የረቀቀ እና የዜጎችን መብት የሚያፍን ነው ሲባል ጥያቄ ገጥሞታል። አዋጁን ያዘጋጁት አካላት ግን የህጉ መንፈስ ይህ አለመሆኑን ጠቅሰው አላማው ሽብርተኝነትን ለመከላከል ነው ብለዋል። ብልጽግና ወደ አስተዳደር ከመምጣቱ ከጊዜያት በፊት የቀድሞውን ህወሓትን ሲወነጅልባቸው የነበሩ የእስር ቤት ማንገላታቶች አሁን ላይ በአዋጁ ህጋዊ እንደሆኑ ማሳያ ነው ተብሏል። የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ፈቃድ ለማግኘት ከአምስት እስከ ሀያ ሚሊየን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል። ረቂቅ አዋጁ ኤጀንሲዎች ከ50 ሺህ እስከ 250 ሺህ ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብን እንዲያስቀምጡም የሚያስገድድ ነው። ረቂቅ አዋጁ ኤጀንሲዎች በራሳቸው ለውጭ ሀገር ስምሪት ሰራተኞችን የሚመለምሉበትን አሰራር የሚቀየር ድንጋጌ ይዟል ተብሏል። በረዲቁ መሰረት ኤጀንሲዎች በሚያቀርቡት የስራ ቅጥር ትዕዛዝ መሰረት ሚኒስትሩ ለውጭ ሀገር ስራ የሚሰማሩ ሰራተኞችን ይመድብላቸዋል ተብሏል። ሆኖም አንዳንድ የውጭ ሀገር የስራና ሰራተኛ አገናኝ ኤጀንሲዎች አዲሱ ድንጋጌ ከአሁን ቀደም ተሞክሮ ከሽፏል በማለት በረዲቁ ላይ ቅሬታ እንዳላቸው ዛሬ ቢቢሲ ዘግቧል። የኬንያ መንግስት ለሱዳኑ ፈጥኖ ደራሽ ኃይል ጦር መሳሪያ መላኩን በምርመራ ማረጋገጣቸውን የአገሪቱ የዜና አውታሮች ዘግቧል። ዴሊ ኔሽን ጋዜጣ እና ኤንቲቪ በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ደራሹ ኃይል ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት በመሳሪያ ሳጥኖች ላይ የታተሙትን የመለያ ምልክቶች እንደማያውቋቸው ገልጧል። የሱዳን ወታደራዊ መንግስት ኬንያ ለፈጥኖ ደራሹ ሰራዊት ድጋፍ ታደርጋለች በማለት ከወራት በፊት እንደከሰሰ የሚታወስ ነው። ሱዳንም ይህን ተከትሎ ከኬንያ የሻይ ምርት መግዛት ማቆሟ አይዘነጋም። ዘገባው የዋዜማ ሬዲዮ ነው።